ስላሙ አሌይኩም ራህመቱላይ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ናችሁ? ጠፍተናል። እንግዲህ ው ብቅ ለማለት እንሞክራለን። ዛሬ ደግሞ እንግዲህ እንደምታዩት ውዷ ባለቤቴን በነጭ ማር ሰርፕራይዝ ላድርጋት ፈልጊ በጫቀታ እንዲሁም በበረሃው አካባቢ በማር ምርቱ ይታወቃል ይህ ማር የማርቄ ማር ይባላል ማርቄ 07 ቀበሌ የሚገኝ ማለት ነው በወግዳ ወረዳ እና ነጭ ማር ነው በጣም ጽድት ያለ ነው ዋጋው ግን ከአመት አመት እየጨመረ ነው ይህ የምታዩት እንግዲህ አንደኛ ማር ከተባለ ነጩ ማር 400 ነው ማለት ነው ኪሎ 5 ኪሎ አካባቢ ነው የገዛ ሁላት እና በቃ ጎብኝታ ነበር። በቃ ስታየው በልታ ራሱ ምጠግብ ባልበሰራት ነበር እና ይገርማችኋል፣ ሁለት ማንኪያ ብቻ በልታ ልቤን መታ ምናምን ብላት ቦች ማለት ነው። ማርም ሲበዛ እያገለ ማል የሚባለው ለካ ይሄ ነው። እና ማር በጣም ብዙ ጥቅም አለው። ማር እንግዲህ ገዝቶ ማኖር፣ አንዳንዴ ለመድኃኒትነት ያገለግላል። እንዲሁም ደግሞ ያው የጥቅምት ማር እሸት ነው። ያው ለአማረው እንደዚህ በቃ በዳቦ ይበላል። ቁርስ ላይ ማር አሪፍ ነው፣ ብዙ ጥቅም አለው። እና ማር ገዝታችሁ አንዱ የከረመ ሳይሆን ይሄ ዘንድሮ የጥቅምት ማር አይለፋችሁ ለማለት ወዳለሁኝ። እና ያው ኤክስፖርት ምናደርጋለን ማለት ነው። ከዚህ እስከ አረብ ሀገር ይሄድላቸዋል። የኢትዮጵያ ማር እንግዲህ ውጭም ይኖራል ይመስለኛል ግን የኢትዮጵያ ማር የሚያክል የለም ይባላል። ምክንያቱም በተፈጥሮ ከተለያዩ አይነቶች አበቦች ውጭ ሀገር በማይገኙ አበቦች ተቀስሞ ነው ማር እንግዲህ የሚሰራው ታታሪዋ ከንቢቱ ማለት ነው። ይህን የመሰለ ማር የሚሰራው ማለት ነው እና ምንም ድብልቅ የሌለበት ማር ነው። እውቅ ማር ነው። አንዳንድ ሰዎች እንግዲህ በስኳር ያሹታል። አይዶን ነው እንግዲህ ለምን እንደሆነ አላቅም። ጥፍጥናውን እንትን ለማለት አይደለም። በኋላ ግን ይህ ይደርቃል ማለት ነው እንዴ ጋን ፉር ጨው ግር ነው የሚለው እና ከእንደዚህ አይነት እንደዚህ አድርጋችሁ የሚሸጡ ገበሬዎች ወይም ደግሞ የማር የምታመርቱ ሰዎች ስራ ይቅርባችሁ። ምክንያቱም ያው ኦሪጂናል ነገር ሽጣችሁ ተመስግናችሁ፣ ለወደፊትም ደንበኛ ማፍራት ይኖርባቸዋል ነው ምለው እና ይህ እንግዲህ ምርጥ የእንጀራው ነጭ ማር ነው የማሳያችሁ፣ የውቅ ማር ነው። ምንም ነገር የተነካካ አይደለም። ጥፍጥናውም ይለያል ማለት ነው። ማር እየገዛችሁ መብላት፣ መሸጥ፣ መነገር ትችላላችሁ። ሁልላችሁ ወዳለሁኝ እንግዲህ ቪዲዮችንን ተወደዳችሁት፣ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑን እኛም ቶሎ ቶሎ ቪዲዮዎችን ለመልቀቅ እንሞክራለን። ስለጠፋን ሶሪ እንላችኋለን። እንወዳችኋለን። ተበራቱት።